ሳቱ አሁን ምንድን ነው እጄ ጠርተውኝ ጎትተውኝ ነው የነገሩኝ። በጣም ነው የደነገጥኩት። እንደውም ትንሽ ቀኝ ታርጌ የሚመጠ እግዚአብሔር ነው የሚመልሰው። እኔ አልመልሰውም፣ እንደሰው አልመልሰውም። ታሪያ ሆኜ አላውቅም እኔ ቅንድም ደሁን ቃል ብዙዎች ብዙዎች ጓዳ ውስጥ ያሉዋሉ አሉ፣ አልጋ ላይ ያሉ አሉ። አዶናይስ ይህን ጉዳይ ሰምቶ አልደወለልህም? አላገኘሁም። አንዱ ሀሳብ ያፈልቃል፣ ሀሳቡን ደግሞ የሚሰራው ተግባራዊ የሚያል በ እንደዚህ ውስጥ ነው። ደስ ብሎኛል። መጀመሪያ አንተ ነህ የጠጀቀኝ አይደለ? እኔ ነኝ። በጣም ደስ ብሎኛል። ገጅ በእውነት ለቲክቶከሩ አዶናይ በተሰጠው ቻሌንጅ አማካኝነት ብሩክ ሪል ስቴት 1.5 ሚሊዮን ፎሎወር በቲክቶክ በኩል ካስገኛችሁኝ ለተወዳጁ አርቲስት ለጋሽ ሰለሞን ተካ የመኪና ስጦታ አበረክታለሁ የሚል ቃል ገብቶ ነበረ። በዚህም መሰረት 1.1 ሚሊዮን ተከታዮች ከተገኘ በኋላ በቲክቶክ በኩል ማለት ነው ብሩክ ሪል ስቴትም ለጋሽ ሰሌም ስጦታውን እሰጣለሁ የሚል ሀሳቡን በማህበራዊ ሚዲያ በኩል ገልጿል። የቲክቶክ ቤተሰብ ማፍራት ወሳኝ ቢሆንም፣ እኛ ግን አሁን ባለንበት የፎሎወር መጠን ላይ ሆነን ለአባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን በጣም ነው የምናመሰግናችሁ። ባይዘዌ ተወዳጁ አርቲስት ሰለሞን ተካ አንተ እያልኩ የምጠራው ያው አርቲስት ስለሆነ ነው ትረዱኛላችሁ ብዬ አስባለሁ። ሰለሞን ተካ በባህር ዳር ከተማ በአንድ የቤተ ክርስቲያን አገልግሎት ውስጥ ሆኖ ነው እንግዲህ ይህንን ደስታ በሰማ ጊዜ ደስታውንም መቆጣጠር አቅቶት በነበረበት ቦታ ወድቆ ነበረ። ጋሽ ሰሌን እኛ ምን እንደተሰማው ለመጠየቅ እንኳን ደስ ያለህ ለማለት ከእርሱ ጋር የተሰማውን ስሜት ለማወቅ ማለት ነው በስልክ ቆይታ አድርገናል። ምን አለ ጋሽ ሰሌ በዚህ ቪዲዮ ላይ ትመለከቱታላችሁ። እንደምናችሁ የምንወዳችሁ የምናከብራቸው ጎራ ስቱዲዮ ቤተሰቦች፣ ጌታቸው በላይ አብሬያችሁ ቆይታ አድርጋለሁ። በቀጥታ ጋሽ ሰሌ ጋር ያደረግነውን የስልክ ቆይታ እናስደምጣችሁ። ጋሽ ሰሌ ሰላም ነው እግዚአብሔር ይመስገን እንኳን ደስ ያለህ ደስ ብሎኛል በጣም ጋሽ ሰሌ ሰላም ነው እግዚአብሔር ይመስገን ዳርሚ አው ሌላ ቦታ እንደሆንክ አይቼ ነበረ። ምን ተሰማህ እንደው እንዴት ሰማህ? ምን ይመስል ነበረ? ኦ በጣም አሪፍ ነው። ሰዎች ሲጫጫሁ ምንድነው ብዬ ጠርተውኝ ቆጥተውኝ ነው የነገሩኝ። በጣም ነው የደነገጥኩት። እንደውም ትንሽ ቀን ታርቅ ነበር። አው እያየሁ ነበር። ለቀውታል አላየሁትም። ዛሬ ጠዋት ነው የነገሩኝ። ስከፍትም እነትም። ያቆም በአንዴ ነው የለቀቁት። ፌንታሪ ስወድቅ እንዲህ አንዳንድ ጊዜ ደስታ አቅል ያሳጣል። የልጁም ልፋት እንደሚሆን አውቃለሁ። ግን ያው ሰዎች ይሄ ለእኔ ብቻም ሳይሆን ሌሎችም ጀምር ነው። በጣም ደስ ብሎኛል። ብቻ እንደዚሁ ደስ ብሎኛል። ብቻ የምታቆመው ንግግር አይደለም። በጣም ደስ ልክ ነው። በጣም ደስ ይላል ልጁ ውስጥ በዚህ እድሜው እንደዚህ አይነት ነገር መስራቱ ራሱ ይቅርመኛል። በጣም በጣም የሚቀርብ የተመረጠ ልጅ ነው። በቃላት እንዲህ ነው ለምትለው አደል ራሱ አይምሮ ላይ የሚሆንብህ ነገር አለ አደለ። እና ስለዚህ ያው ደስታ ስኮ ደስ ሎኛል ምለው በጣም ቆንጆ ነው በጣም ደስ ይላል እዚህ ድርሻ ላይ እንዳልከኝ አንተም ጋሰል አዶናይ በተቀዳሚነት ሀሳቡንም በማምጣት ጭምር እንዳለ ሆኖ ደግሞ ከሱ በተጨማሪ በጣም በርካታ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ሀሳቡም ሲነሳ ጀምሮ በጣም በርካታ ወጣቶች ናቸው የተቀደሰ ሀሳብ ነው ተረባርበን ይሄንን ጉዳይ ማሳካት አለብን ሲሉ የነበረውና ይሄ የሆነበት ምክንያት ምንድን ነው ብለህ ታስባለህ? ጋሽ ሰሌ፣ አሁን ለአንተ ካለ ፍቅር ለአንተ ይገባዋል ከማለት በተጨማሪ እንዲያው እንዲህ ህዝቡ እንዲወድህ ያደረገው ነገር ምንድን ነው? እኔ እሱ ነው የሚቀርበኝ ምክንያቱም እኔ ብዙ ጊዜ እኔ እኮ የሰራሁት ነገር የለም ግን ከኔ በላይ ስንት ዋጋ የከፈሉ አሉ ለነፍሳቸው የሚሰሩ ያው ነፍስ እግዚአብሔር ቢሆንም በሰውኛ ሀሳብ ለነፍሳቸው የሚሰሩ ብዙ ሰዎች ነበሩ። ከነሱ ፊት ሆኜ በለዚህ መታቻቴ ወጣቱም ዘንድ እንደዚህ አይነት ተቀባይ ማግኘቴ እኔ አላቅም። እግዚአብሔር ነው የሚመልሰው። እኔ አልመልሰውም እንደሰው አልመልሰውም። ምክንያቱም ያው መመረጥ ይመስለኛል። መመረጥ ነው። በተለይ ደግሞ በወጣቶች ዘንድ እንግዲህ ወይ አሪያ ሆኝ አላቅም እኔ። ጥንቱ ንደሆን ነው ማቀው ጥንቱ ንደሆንክ ነው ማቀው። ግን እነሱ አሪያችን ነህ ብለው ሲመርጡኝ፣ ያው ሰው የውስጥ የውጭ ማንነቱ ነው እንጂ የሚታየው የውስጥ ማንነቱን አላቅም እኔ። ስለዚህ በዚህ አጋጣሚ ወጡ ያደጉ ልጆቻችን በጣም በጣም በጣም በአስተሳሰብም በላቀ መንገድም በፍቅር እያሸነፉን ነው እና እኔ በጣም ብሎኛል ለእነሱም እግዚአብሔር ለሁላችንም ያደረገውን ነገር ለእነሱም ያላቸው አብረው ተሯሩጠው ወዲህ ወዲህ ብለው ተጽዕኖ ፈስረው ለእንደዚህ አብቅተውኛል። እንግዲህ ሰርተሃል ይገባሃል ካሉ ያው እነሱም ነው የምቀብ ይገባሃል ይገባሃል። ጋሽ ሰሌ የምልህ አሁን ለኢትዮጵያ ኪነ ጥበብ በጣም በርካታ አመታት የደከሙ ልክ እንዳንተ በጣም ብዙ ኢትዮጵያውያን አሉ እና ለነሱም ለነሱም ነገ ከነገ ወዲያ ምን ማድረግ አለብን? እንዲህ ያ ስለዚህ እንደመነሻ ነጥብ ስለሚሆንም በጣም ትልቅ ማስተማሪያ ነው ብዬ አስባለሁ። በአንተ መንገድ እንዲመጀመሩ በጣም ትልቅ ነገር እና እንዳልኩህ በቃ ትልቁ ሀሳብ እሱ ላይ ነው። ትልቁ ሀሳብ የኔ መሸለማ ዳሪ ደም እንዳልኩ ነው። ብዙዎች ብዙዎች ጓዳ ውስጥ ያሉ አሉ፣ አልጋ ላይ ያሉ አሉ አንዳንድ ጊዜ በቃ በጣም በጣም በጣም በጣም እኔ ብዙ ጊዜም ጊዜ ማነሳው ወርቁን ነው ሰውየ ናፈቀች አልጋ ላይ እያለች ሰውየ ሮሳናያት አለች አስናቀች ወርቁ መደገም ትም ዛሬ አይገገምም ብለው ነው ልጆቻችን፣ እናንተም ሁሉ ሚዲያውም ይህን ነገር ሲያበራ የነበሩ ስለዚህ፣ እኔ በጣም ደስ ብሎኛል። እስኪ ደግሞ ጓዳ ውስጥ ያለ ያሉትን ሰዎች እንደ መልእክተኞች ናቸው። ብቻ ወጣቶቻችን፣ ልጆቻችን መልእክተኞች ናቸው። የዚህ መልእክት ደግሞ መጀመሪያ የቀረጸው ልጅም እሱም በጣም አፈላልጌ ዋለውኝ አዶናይ ደግሞ ምክንያት ሆነና እንደዚህ ያው አንዳንዶች ስራውን ይሰሩታል፣ አንዳንዶቹም ተግባራዊ ያደርጉታል። ዓለም እንዲህ ነች። አንዱ ሀሳብ ያፈልቃል፣ ሀሳቡን ደግሞ የሚሰራው ተግባራዊ የሚያደርገው በቃ እንደዚህ ውስጥ ነው። በዚህ ልኬት ውስጥ ነው ያሉት፣ በመተባበር ማለት ነው። ሀሳብ ይመነጫል፣ እተ የነቃው ደግሞ ሀሳቡን ተግባራዊ ያደርጓል ይተርፋል ነው ይተርፋል ማለት ነው። ይህንን ነው የመጀመሪያው ሀሳቡን ያቀረበው ሰው ክብር ይገባዋል። ሀሳቡን ደግሞ ተግባራዊ ያደርገው ሰው እኩል ለእኩል ነው ምስጋናውም ክብሩ የሚሰጣቸው ይሰጣቸው። እሱን ነው እኔ የማየው። ግን እኔ አሁን እንዳልከው ምክንያት ነኝ፣ ሌሎችም እንደዚሁ። እንዲሁም በቅርብ ጸሐፊ ተውኔት ገጣሚና ጌትነት እኔው ጌትነት እኔው እንደው የእሱ አሁን በቃ የሌሎችም ነው የእኛ ብቻ ደስታ አይደለም። በሱ ውስጥ ያሉ ሰዎች ሁሉ ደስታ ነው። ይሄ ነገር መከመሸጋ መሸጋገር መቻል አለበት መከባበል መቻል አለብን ብዬ አስባለሁ። ወጣቶች ጀምረውታል። አሁንም ወጣቶች ናቸው እንደዚህ አይነት ነገር የሚጀምሩት እስቲ እንግዲህ ልቦናቸውን ያጽናላቸው ሁኔታ ሁሉ ነገራቸውን እግዚአብሔር በፈቀደው መልኩ እንደው ክፉ አይንቃቸው ነው የምለው። ሚዲያውም ራሱ ሊከበር ይገባል፣ ሊመሰገን ይገባል። መደናነቅ መደናነት መሰጋገን አላቅም ተፈጥሯችን አይሆን ወይም ደግሞ እንደው እንደዚህም ፊት ለፊት ወጥቶ መደናነት ቆሚ ፈራ ሊሆን አላቅም። ብቻ እኔ ይሄ ነገር እንደ ባህል መውጣት መቻል አለበት። መሀድነቅ የሰራን ሰው ማድነቅ፣ ማክበር፣ ማመስገን ተገቢ ነው ብዬ ነው ማሰብ በጣም አሪፍ ሀሳብ ነው። ግን ቅድምም ስታነሳልኝ ነበር። መጀመሪያ አንተ እንግዲህ ቪዲዮ የታየው አዶናይም ይሄንን እንቅስቀሳ እንዲያመጣ ምክንያት የሆነው ወደ ታክሲ ፍለጋ ስትሯሯጥ የሚያሳይ ቪዲዮ በመውጣቱ ምክንያት ነው። እሱን ልጅ እያፈላለኩት ነበር ብለኸኛል። እና አገኘኸው? እንዴት ሆነ? ሁን አላገኘሁትም። በተለያዩ ሚዲያዎች እንግዲህ ቅርብ ያለው ባካችሁ እንደው ያንን መጀመሪያ ሀሳቡን ያነሳ ሰው እንደው ቢገኝልኝ እያል ምክንያቱም ሰዎች ምክንያት ትክክል ነው። የመጀመሪያው ሀሳብ ነው። መርዳት ከሀሳብ አደለም የሚጀምረው። እውነት ነው። መርዳት ከሀሳብ ይጀምራል። ስለዚህ ያንን ሀሳብ ያመጣ ሰው ለተግባራዊነቱ ደግሞ የተቀደሰ እንዲሆን ያደረገው ሰው ሁለቱም እኩል ከበሬታ አላቸው ብያለሁ። አሁንም እንደው አንተ ሚያስ እንደዚህ እንደው ቢገኝ። አንዳንዱ ሰው አደባባይ መውጣት የማይፈልግ ሰው አለ። በቃ ተደብቆ ተደብቆ ስል እንዲህ ለነሱ የማይገባኝም ምን ጥሩ ነገር ያደረግኩት ምን ያደረግልኛል የሚል ሰው አለ። እሱ ነገር መጥፋት አለበት። በ ራሳችንን አውጥተን እንዲህ ነው ሰዎች ብ የሰራችሁት እንደዚህ ስለሆነ ትመሰገናላችሁ የሚባለውን ነገር ባገኘው ደስ ይለኛል። በጣም በአንተም ውስጥ እንግዲህ እየጠየኩ ነው፣ በአንተ ሚዲያ ውስጥም እግዚአብሔር እንግዲህ ያገናኘን ደስ ይለኛል። አዎ እንግዲህ መልእክቱን ሰምቶ ከመጣ መልካም ነው፣ ሊመሰገንም ስለሚገባው ማለት ነው። አዶናይ ይህንን ጉዳይ ሲሰማ፣ ምክንያቱም የሪል እስቴቱ ስጦታውን እሰጣለሁ ብሎ ዜናውን ካሰራጨ በኋላ ሌሊት ላይ በጣም ብዙ ሰዎች ናቸው እየተቀባበሉት የሚገኘው እና አዶናይስ ይህን ጉዳይ ሰምቶ አልደወለልህም? አላገኘህም? ገና ስለሆነ ሰዓቱም የሕጻን ኃላፊነት እንደ ትልቅ ከብዶ ነው የሚታየውና እኔ ራሴ እንደዚህ አይነት ነገር ስለማልከታተል ነው እንጂ መደወልን ይገባ ነበር ግን ለእሱም ለሌሎቻችንም ደስታ ስለሆነ እንኳን እሱ ሀሳቡን ያመጣው ይሄንን ቻሌንጅም ያስጀመረው ሰው ቀርቶ ሌሎቻችንም በትንሹ እንኳን ገሰሌ ይገባዋል ያልነው ሁሉ ደስታችን ለሁላችንም ነው፣ እና እሱም ደስ ይለዋል ብያ ምክንያቱም ለስተዋል ነው ሰዎች ምክንያት ይሆናሉ። ለምክንያታቸው ደግሞ ሌሎቹ ለዛ ማንሰራራት፣ ወደፊት ማውጣት፣ ወደፊት መጥፋት ሁል አስተዋጽኦ ያደርጋሉ። የመጀመሪያው ግን ያው የሀሳቡ ጠንሳሽ ሀሳቡን ተግባራዊ ያደረጉ ሰዎች ፊት ናቸው። ልክ ነው። ጋሽ ሰሌ እንግዲህ ቀጣይ ደግሞ ወደ አዲስ አበባ መተህ፣ ያው መኪናዋንም አብረን ሆነን ሞቅ አርገን እንቀበላታለን። ሁላችንም ይበለን፣ እዛሴ ይበለን። እስከዛ እንግዲህ መልካም ጊዜ ይሁንልህ። ግን ማመስገን የምትፈልገው እሺ። ጋሽ ሰሌ ቴንኪው። በጣም መልካም ጊዜ አለ። እኔ ነኝ። እሺ ጋሽ ሰለሞን እኔም ደስ ብሎኛል። በጣም አሜን አሜን። እሺ እውቁና ተወዳጁ አርቲስት ሰለሞን ተካ የመኪና ሽልማቱን በማግኘቱና በማህበራዊ ሚዲያ ላይ በተሰጠው ንቅናቄ መሰረትም ይህ እውን ሆኖ በመገኘቱ እንኳን ደስ ያለህ ለማለት እንወዳለን። እንዲህ ያለው መልካም ነገር በሌሎች ታላላቅ ሰዎች ላይም ሊቀጥል የሚገባውና ለሀገራቸው ለኪነ ጥበብ አለፍ ሲልም ደግሞ በሌላ መስክም ሀገራቸውን ያገለገሉ ሰዎች እንዲህ ሊመሰገኑ እንዲህ ሽልማቶች ሊሰጣቸው እንደሚገባና ይህም የተጀመረው ነገር ጋሽ ሰለሞን እንዳለን ሊቀጥል እንደሚገባ በዚሁ መልእክታችንን ለማስተላለፍ እንወዳለን። እንግዲህ የተወደዳችሁ ተመልካቻችን፣ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን ከእኛም ጋር ስለምትሆኑ እናመሰግናለን። ጌታቸው በላይ ደግሞ ዝግጅቱን አዘጋጆች ወደ እናንተ በማቅረብ አብሬያችሁ ቆይታ አድርግ ያለሁ በሚቀጥለው በሌሎች መሰናዶች እንደገና ተመልሰ እንገናኛለን። እስከዚያው ደግሞ ቻናሉን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አኖሩልን፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ደውሉልን። መልካም ጊዜ ለሁላችን።